ሁል ጊዜ የሚደንቀኝ እኔ የዘካርያስ ታሪክ ነው። ዘካርያስ በሽንግልና ዘመን ልጅ ተወልዳለህ ተባለ። ምንድን ነው ያለው? እንዴት ሆኗል? የሕግ መምህር ነው። ጽድቅ ለሰው ሲያስተምሯት ቀላልና ሲሰሯት እንጂ በእርግጥ ሲያስተምረ ለማስተማርም ለፍተው ካልተማሯት አይሆንም። እና እግዚአብሔር የሚሳነው ነገር የለም እያለ ኦሪትን ሲያስተምር የነበረው ሊቀ ካህናት እንግዲህማ የሚሳነው ነገር የለም። አንተም መካረጀ በኋላ ልጅ ተወልዳለህ ሲባል እንዴት ሆኖ ይሆናል አላል። ከዛ ምንድን ነው ያደረገው? ቅዱስ ገብርኤል አንተ እግዚአብሔር እንዲህ ብሏል ይላል አይሆንም እምትል ተጣጣራጣሪ ብሎ በሰይፍ አልቀጣውም። እዚች ምላሱ አካባቢ ዘካርያስን እንጨት አርጋችሁ ወዱ፣ ጸጋውን ቤት አርጋችሁ ሰዱ፣ ቅዱስ ገብርኤልን ሐናጺ አርጋችሁ ሰዱት። ምንድን ነው ያደረገው አንድ አንደበቱ አካባቢ ቅዱስ ዘካሪያስን የቤት መስሪያ እንጨት አድርጋችሁ ስሩ አንደበቱ አካባቢ ጉድለት ተገኘችበት ማለት ነው ምን የምትል የጥርጥር እሷው ላይ አቃናት ማለት ምን አደረጋ ዲዳ አደረገና ስድስት ወር ዘጋት ዘጋትና እሷን አቃንቶ ልጁን ሰጠው ማለት ቤቱን ሰራለት እግዚአብሔር እያስተካከለን የሚይዝ እንጂ ችግር ሲጎባጣ በተቀኘ ቁጥር እግዚአብሔር እያወጣ አይጥለም እያቃናን የሚይዝ ቅዱሳን አባቶቻችን ተቃንተው ለክብር በቅተዋል ስለዚህ ሰውን መታገዝ ያስፈልጋል። በኋላ የገዛ ልጁ ቅዱስ ኤፍሬም እንደሚናገረው አፉን ከፈተለት። መልካም ልጆች እንደ ዮሐንስ መጥመቅ የአባታቸውን አፍ ይከፍታሉ፣ ነውረኞች ደግሞ ነውር ሰርተው የእናት አባታቸውን አፍ በአደባባይ ይዘጋሉ ይላል። ይሄ ልጅ ነው ያስብላቸዋል ማለት ነው። ዮሐንስ ግን ሲወለድ የአባቱን አፍ ከፈተ። እናት አባት የሚኮሩበት ልጅ ይሆናል፣ በጎ የሚያናግር